ዛሬ በእንግሊዝ ፕሪምየር ሊግ የ2526 የውድድር ዓመት እጅግ ወሳኝ ጨዋታዎች የሚደረጉበት ቀን ነው። በተመሳሳይ ሰዓት የሚደረገው የማንቸስተር ዩናይትድ እና የሰንደርላንድ የዌስትሃም ዩናይትድ እና የአርሰናል ጨዋታ በጣም ትልቅ ፋይዳ ካላቸው መርሃ ግብሮች መካከል የሚጠቀስ ነው። ሩበን አሞሪም በማንቸስተር ዩናይትድ አሰልጣኝነት ይቆያል ወይስ ማንቸስተር ዩናይትድን ለቆ እንዲወጣ ይወሰንበታል የሚለው የብዙዎቻችን ጥያቄ አሁን ዛሬ በሚደረገው ጨዋታ የሚ የሚመዘገበውን ውጤት ተከትሎ ውጤቱ የከፋ በድጋሚ ማንቸስተር ዩናይትድ የሚሸነፍበት የሆነ እንደሆነ ሰር ጂም ራትክሊፍ በሩበን አሞሪም ላይ ይጨክናሉ ተብሎ እንደሚጠበቅ ከጥቂት ደቂቃዎች በፊት የወጡት መረጃዎች ያንን ያሳያሉ። በሌላ በኩል ሩበን አሞሪም በምንም አይነት ሁኔታ ማንቸስተር ዩናይትድን ለቆ የመውጣትን ውሳኔ እንደማያሳልፍ ተናግሯል። ስለዚህ ሩበን አሞሪም ከማንቸስተር ዩናይትድ ጋር የሚለያየው የማንቸስተር ዩናይትድ ባለስልጣናት ይበቃሃል ያሉት እንደሆነ ብቻ ነው ማለት ነው። በሌላ በኩል በማንቸስተር ዩናይትድ ተጫዋቾች ዘንድ ሲስተሙን በተመለከተ የእምነት ማጣት መኖሩን ለመጀመሪያ ጊዜ አምኖ አሞሪም ለጋዜጠኞች ተናግሯል። በአሞሪም ጋዜጣዊ መግለጫ ላይ የተነሱትን ዋና ዋና ሀሳቦች ወደ እናንተ እናደርሳለን። አርሰናል ከዌስትሃም ዩናይትድ በኤምሬስ ስቴዲየም የሚደረግ ትልቅ ጨዋታ ነው። ዌስትሃም ዩናይትድ አርሰናልን ለመረበሽ እንደባለፉት ሁለት ዓመታት አቅም ያገኛል ወይንስ ደግሞ የጨ ጨዋታውን ፋይዳና ትርጉም በሚገባ ተረድቱ ካለፉት ዓመታት ስህተቶቹ ትምህርትን ወስዶ አርሰናል ድልን በማድረግ የደረጃ ሰንጠረዥ መሪነትን ከሊቨርፑል ይረከባል። ዌስትሃም ዩናይትድ በዘንድሮ የውድድር ዓመት እጅግ በጣም ደካማ አጀማመርን ካሳዩ ክለቦች መካከል አንዱ ነው። አርሰናል ደግሞ በተቃራኒው የውድድር ዓመታቸውን አሳምረው ከጀመሩ እስካሁን በሁሉም የውድድር አይነቶች ካደረጓቸው አስራ አንድ ጨዋታዎች በአንዱ ብቻ የተሸነፈ ነው። አርሰናል ዛሬን

የደረጃ ሰንጠረዡን መሪነት መረከብ ብቻ ሳይሆን ዋንጫን ለማንሳት በሚደረገው ፉክክር የልብልብ እንዲሰማውና በራስ የመተማመን ስሜታቸውን ከፍ ለማድረግ አጋጣሚውን ይጠቀሙበታል ተብሎ ይጠበቃል። በሊቨርፑልና በቼልሲ ጨዋታ ዙሪያ የተለያዩ መረጃዎችን ደግሞ ወደኋላ ላይ ይዘን እንመለሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግዳይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ ደርጋለን መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። አስራ አንድ ሰዓት ሊሆን ነው። አርሰናል በዌስትሃም ዩናይትድ ጨዋታ ትልቅ እንቅስቃሴን ለማሳየት የተሻለና አሪፍ ውጤትን ለማምጣት የተሻለና አሪፍ ስንል ባለፉት ሁለት ዓመታት ዌስትሃም ዩናይትድ አርሰናልን ምን ያህል እንደፈተነው ምን ያህል እንዳስቸገረው እና የድል ውጤትን እንደወሰደበት ስለምናስታውስ ነው። ለዚህም ነው በርዕሳችን ላይ ካለፉት ዓመታት ስህተቶቹ በመማር ዌስትሃም ዩናይትድን በማሸነፍ ሊቨርፑል ላይ ጫናን የሚያበረታ ለአርሰናል ደግሞ የልብ ልብን የሚ ሰጥ ውጤትን ማስመዝገብ መድፈኞቹ ይጠበቅባቸዋል የምንለው አርሰናል በዘንድሮ የውድድር ዓመት እስካሁን ድረስ ባደረጋቸው ጨዋታዎች አንድን ጨዋታ ብቻ ነው የተሸነፈው፣ በሊቨርፑል አንድ ለዜሮ በሆነ ጠባብ ውጤት የተሸነፈበት። ከዛ በኋላ የተሰሩ ስህተቶች ነበሩ። እነዛን ስህተቶች ግን የማረም ፈቃደኝነትም ዝግጁነትም አቅምም ያለው አርቴታ በሚገባ ታርሞ በመቅረብ ከዛ በኋላ በተደረጉ የቻምፒዮንስ ሊግና የፕሪሚየር ሊጉ ጨዋታዎች የድልን ውጤት ብቻ አስመዝገ በነገራችን ላይ አርሰናል ዘንድሮ ከአስራ አንድ ጨዋታ በአንድ ብቻ መሸነፉ ብቻ ሳይሆን በሚያሸንፍባቸው አብዛኞቹ ጨዋታዎች ተጋጣሚዎቹ ጎል እንኳን የማያስቆጥሩበት ቡድን ሆኗል። ይሄ ሌላ ጥንካሬ ነው። ይሄ ሌላ ጉልበት ነው። በየጨዋታው አርሰናል ኦልሞስት ክሊንሺት ለመጠበቅ የተቃረበ አቅምን ያሳያል። በዋንጫ ከሚፎካከረው ከሊቨርፑል ከሚለይባቸው ነገሮች መካከል ምናልባትም በአንዳንድ የእግር ኳስ ትንታኔ ባለሙያዎች እምነት በአርሰናል እና በሊቨርፑል መካከል የፕሪሚየር ሊጉን ዋንጫ ለማንሳት በሚደረገው ፉክክር ልዩነትን ይፈጥራሉ ተብለው ከሚጠበቁት ነገሮች መካከል አንደኛው ሊቨርፑል በቀላሉ ጎል የሚቆጠርበት ክለብ መሆኑ፣ አርሰናል ደግሞ ጎሎችን አይፈቅድም። አይደለም ጎሎችን ተቃራኒ ቡድን ተጫዋቾች በተደጋጋሚ የግብ ክልሉ ላይ የግብ ሙከራዎችን እንዲያደርጉ እድልን የማይሰጥ ነው። የመከላከል ጥንካሬ እንደ አርሰናል ሲኖር የእንግሊዝ ፕሪምየር ሊግን ዋንጫ የማሸነፍ እድል ሰፊ ነው ተብሎ ይታመናል። ለማንኛውም በኤምሬስ ስቴዲየም የሚደረገው የሚለውን ጨዋታ በተመለከተ ከሚነሱትና ትኩረትን ከሚስቡት ሀሳቦች መካከል አንደኛው ዌስትሃም ዩናይትድ ባለፉት ሁለት ተከታታይ በኤምሬስ ስቴዲየም ከአርሰናል ጋራ በፕሪሚየር ሊግ ያደረጋቸውን ጨዋታዎች ሁለቱንም አሸንፏል። ዛሬም እንደገና አርሰናልን በማሸነፍ የጨዋታው ድል አድራጊ የሚሆን ከሆነ በሶስት ተከታታይ ጨዋታዎች አርሰናልን በፕሪሚየር ሊግ ያውን በሜዳው በኤምሬስ ስቴዲየም ማሸነፍ በመቻል የልዩ ታሪክ ባለቤት ይሆናል። አንድ ክለብ ብቻ ነው ከዌስትሃም ዩናይትድ በመሻል ስሙ የሚነሳው ያም ክለብ ማንቸስተር ሲቲ ነው። ማንቸስተር ሲቲ ከመጋቢት 2018 አንስቶ እስከ የካቲት 2023 ድረስ ስድስት ተከታታይ ጨዋታዎችን በኤምሬትስ ስቴዲየም አርሰናልን ማሸነፍ ችሏል። ስለዚህ እንደነዚህ ያሉ ውጤቶች ማንቸስተር ሲቲ እንጂ ሌሎች ክለቦች ችለው በአርሰናል ላይ ማድረግን አልሞከሩትም። ዌስትሃም ዩናይትድ ግን በሚገርም አጋጣሚ እስካሁን ድረስ ሁለት ተከታታይ ጨዋታዎችን አሸንፎታል። ዛሬም በዛው መንፈስ ቀርበው አርሰናልን በማሸነፍ ጨዋታቸውን የሚያጠናቀቁ ከሆነ በሶስት ድሎች ከማንቸስተር ሲቲ ቀጥሎ አርሰናል ላይ በመጎበዝ አርሰናል ላይ በመበርታት በተለየ መንገድ ስማቸው በክብር ሊነሳ ይችላል። ነው እንግዲህ ይህንን አይነት ነገር ስናነሳ ግን ብዙ ጊዜ የሚነሳው የቅርብ ጊዜው ስለሆነ እና ላለፉት ሁለት ተከታታይ ዓመታት ዌስታም ዩናይትድ አርሰናልን ስላሸነፈ ነው እንጂ አርሰናል ደግሞ ዌስታም ዩናይትድ ላይ የሚቀዳጃቸው ድሎች በሰፊ ውጤት የሚመዘገቡ ናቸው። ስድስት ለዜሮ የሚ የሚያሸንፍበት አምስት ለሁለት ያሸንፍበትንም ውጤት ልናነሳ እንችላለን። ምናልባት ሁለቱ ክለቦች ከሚገኙበት ወቅታዊ አቋም የምንነሳና አስተያየት የምንሰጥ ከሆነ የዛሬው ጨዋታ በአርሰናል አሸናፊነት ያውን በሰፊ ግብ የመጠናቀቅ እድሉ ሰፊ ሊሆን ይችላል የሚል አስተያየትን ይሰጣሉ። በነገራችን ላይ ዌስትሃም ዩናይትድ በርትቶ አርሰናልን በሜዳው በኤምሬትስ ስቴዲየም አሸንፎት ያውቃላልን እንጂ የአርሰናል ሆም ሪከርድ በጣም በጣም በጣም የተለየ ተብሎ የሚገለጽ ነው። ምክንያቱም ባለፉት አርሰናል በሜዳቸው ባደረጋቸው አርባ ሁለት የፕሪሚየር ሊግ ጨዋታዎች አራት ብቻ ነው የተሸነፈው። ግን የሚገርመው ከነዚህ አራት ሽንፈቶች ሁለቱ ዌስትሃም ያስመዘገባቸው ናቸው። ዘንድሮ ደግሞ የአርሰናሉ አሰልጣኝ አርቴታ በሜዳችን በኤምሬስ ስቴዲየም ኢንቪንስብል ለመሆን ምንም ጨዋታ የማንሸነፍ ለመሆን ስትራቴጂ ያለን አቅደን እየሰራን ያለ ነው ያንን ነው ብለዋል። እስካሁን ድረስ በሜዳቸው በኤምሬስ ስቴዲየም አልተሸነፉም። ለመሸነፍ ቀርበው ነበረ ከማንቸስተር ሲቲ ጋር በተደረገው ጨዋታ፣ ነገር ግን ደግሞ ተቀይሮ የገባው ጋብርኤል ማርቲኔሊ ጎሉን አገባና አርሰናል ከሲቲ ጋር ባቻ ውጤት ጨዋታውን አጠናቀቀ። ሌላው በዚህ ጨዋታ ላይ የተለየ ትኩረትን የሚስበው ነገር ምንድን ነው ያልን እንደሆነ የዌስትሃም ዩናይትድ ድክመት አርሰናል ቤት ደግሞ በቀላሉ የሚነሳላቸው ጥንካሬያቸው ነው። ለምሳሌ አንድ ነገር እናንሳ። በእንግሊዝ ፕሪሚየር ሊግ እስከ ዛሬ ድረስ ሲያሰለጥኑ የምናውቃቸው የተለያዩ አሰልጣኞች አሉ። እነዚህ አሰልጣኞች ከቆሙ ኳሶች ጎል የማስቆጠር አቅማቸው መነሻ ሆነው ብናነጻጽራቸው፣ ቶኒ ፑሊስን የሚያክል የለም። ቶኒ ፑሊስ በፕሪሚየር ሊጉ ከቆሙ ኳሶች 21.9 በመቶ ጎሎችን የማስቆጠር አቅም ያለውን ቡድን አሳይተውን ያውቃሉ። ለዛ ነው አርሰናል ከቆሙ ኳሶች ጎሎችን ባገባ ቁጥር የቶኒ ፑሊስን ቡድን መሰለ መጣ የሚል አስተያየት የሚሰጥበት። ከዛ በተጨማሪ ግን ሲያንዳይች 18.6 በመቶ ከቆሙ ኳሶች ጎል በማስቆጠር ሁለተኛ ደረጃ ላይ የሚቀመጡ አሰልጣኝ ናቸው። በፕሪሚየር ሊጉ ታሪክ አርሰናል የሚያሰለጥነው አርቴታ ሶስተኛ ደረጃን ይዟል። 16.7 በመቶ የአርቴታ ጎሎች ከቆሙ ኳሶች የተመዘገቡ ናቸው። ይሄ ጥንካሬ ነው። እኔ ባለፈውም ያነሳውትን ሀሳብ ነው እዚህ ጋር መድገም የምፈልገው ከቆሙ ኳሶች ጎልን ማስቆጠር የስንፍና ሆኖ ወይም የአቅም ማነስ ሆኖ ሊታይ አይችልም። ይሄ እንደ መጥፎ ሊነሳ ወይም እንደ አሳሳቢ ሊወሰድ የሚችለው የዚህ ቡድን የጎል ዋነኛ ምንጭ፣ ብቸኛ ምንጭ የሚሆነው የቆሙ ኳሶች ከሆኑ ብቻ ነው። ከቆሙ ኳሶች ጎል እያገኘ እንደገና ደግሞ ከክፍት የጨዋታ እንቅስቃሴዎች የግብ መፍጠር እድልን፣ እንደዚሁም ደግሞ ጎል ማስቆጠረን አጠናክሮ ከቀጠለ ያ ቡድን የተሟላ እንጂ የተዳከመ ተብሎ ሊገለጽ አይችልም የሚል እምነት ካላቸው ሰዎች መካከል እኔ ዛ ውስጥ ነው ራሴን የምከተው። ለማንኛውም የአርሰናል የቆሙ ኳሶችን ወደ ጎልነት የመቀየር አቅም በሚገባ የሚታወቅ ነው። ለምሳሌ የአርሰናል የፕሪሚየር ሊግ የመጨረሻ ድሉ ኒውካስል ዩናይትድን ሁለት ለአንድ በሆነ ውጤት ያሸነፈበት ጨዋታ ነው። በዛ ጨዋታ ላይ አርሰናል አንድ ለዜሮ ተመርቶ እስከ ሰማኒያ አራተኛው ደቂቃ ድረስ በቃ ጨዋታውን ወይ ነጥብ ሊጥል ነው ወይም ደግሞ ተሸንፎ ሊወጣ ነው ሲባል ሁለት ጎሎች ተቆጠሩ። እነዛ ሁለት ጎሎች ሜሪኖ እና ጋብርኤል ማጋልሻ ገቧቸው ናቸው። ሁለቱም ከማዕዘን ምት የተሻገሩ ኳሶች ናቸው ወደ ጎልነት እየተቀየሩት። እንደነዚህ ያሉ የቆሙ ኳሶችን ጎል የማድረግ አቅሙ አርሰናል በዘንድሮ የውድድር ዓመትም ሆነ ባለፈው የውድድር ዓመት በጥሩነት የሚነሳ ነው። ኦፍኮርስ የሚነሱ ጥያቄዎች አሉ። ከክፍት የጨዋታ እንቅስቃሴ አርሰናል የግብድል እየፈጠረ አይደለም፤ እየፈጠረ ያለው የግብድልም አለ ከተባለ በጣም አነስተኛ ሆኗል። ስለዚህ አርቴታና ረዳቶቹ በዚህ ረገድ ሊያስቡበት ይገባል ተብሎ የሚሰጠውን አስተያየት እንዳለ መውሰድ አርቴታና አርሰናሎች እዛ ላይ መስራት አለባቸው የሚለውን እንዳለ መቀበል እንችላለን። በእንደነዚህ አይነት የቆሙ ኳሶች የመጠቃት በእንደነዚህ አይነት የቆሙ ኳሶች ጎልን የማስተናገድን ጉዳይ ካነሳን ደግሞ ዌስትሃም ዩናይትድን የሚያክል የለም። አርሰናል ከቆሙ ኳሶች ብዙ ጎል በማግባት አንደኛ ነው፣ በተለይ ከ2023 ወዲህ ዌስትሃም ዩናይትድ ደግሞ በዘንድሮ የውድድር ዓመት ከማዕዘን ምት ብዙ ጎል የገባበት ቡድን እሱ ነው። ስለዚህ ይሉና የእግር ኳስ ባለሙያዎቹ ለአርሰናል ይሄ ጨዋታ ያን ያህል ከባድ ላይሆን ይችላል። ምክንያቱም እነሱ ጠንካራ የሚባለው ጎን ናቸው ከማዕዘን ምት ጎል ማስቆጠር ከሆነ። ዌስትሃም ዩናይትድ ደግሞ በጣም ደካማ የሚባለው ነገራቸው ከማዕዘን ምት የሚሻገሩ ኳሶችን መከላከል አለመቻል ነው። ዌስትሃም ዩናይትድ በዘንድሮ የውድድር ዓመት ስምንቱ ጎሎች የገቡበት ከማዕዘን ምት ነው ከሌ ሌሎቹ የፕሪሚየር ሊግ ክለቦች ጋር ብናነጻጽረው ከሊድስ ዩናይትድ ነው ሁለተኛ ደረጃ ላይ ብዙ የማዕዘን ምት ጎል የገባበት ሶስት ነው። ስለዚህ በአንደኛ ዌስትሃም ዩናይትድ እና ሁለተኛ በምንለው ሊድስ ዩናይትድ መካከል ከማዕዘን ምት የተሻገሩ ኳሶች በገቡበት የሚለው አምስት ይበልጣል የዌስትሃም ዩናይትድ። ስለዚህ እንደ ዌስትሃም ዩናይትድ የሚቀል ቡድን የለም ከማዕዘን ምት ኳሶችን ወደ ጎልነት ለመቀየር እነዚህ እነዚህ ሁሉ ለአርሰናል የለብለብል ሊሰጡት ይችላሉ ግን ደግሞ ያለፉት ሁለት ዓመታት የሆነ ነገር ጥንቃቄን እንዲያደርግ ነገሮችን በተለየ ፍላጎት እንዲያያቸው ለምሳሌ እልህ፣ ቁጭት፣ ማንነትን ማሳየት መፈለግ፣ ጨዋታው ያለውን ፋይዳና ትርጉም መረዳት በጣም በጣም በጣም በጣም ጠቃሚ የሚመስሉኝ ሀሳቦችና ስሜቶች ናቸው። ሊቨርፑል የሚጫወተው ከቼልሲ ጋር አርሰናል ከዌስትሃም ተጫውቶ ከተወሰኑ ደቂቃዎች በኋላ ነው። ስለዚህ የአርሰናልን አሸንፎ መግባት ሊቨርፑል ጫና ውስጥ እንዲገባ ያደርገዋል። ያ ጫና ውስጥ መግባት ደግሞ ለቼልሲ ጨዋታውን እንዲያሸንፍ እድል ይሰጠዋል ነው። ስለዚህ በኢንተርናሽናል ብሬኩ ወቅት አርሰናል የፕሪሚየር ሊግ የደረጃ ሰንጠረዥ መሪ ሆኖ ወደ ውድድር የሚሄድ ከሆነ ለአርሰናል በጣም በጣም በጣም አሪፍ ይሆንለታል ተብሎ ነው የሚጠበቀው። ከዛ በኋላ ተከታትለው በሚመጡ ጨዋታዎች ክብደትም ሊቨርፑል የበለጠ ከባድ ጨዋታዎችን ይገጥመዋል፣ አርሰናል ደግሞ የበለጠ እየቀለሉት የሚመጡ ጨዋታዎች ናቸው ያሉት። ያም የደረጃ ሰንጠረዥን ተሽከርካሪነት ከተረከበ በኋላ ልዩነትን ለማስፋት አመራሩን የበለጠ አስተማማኝ ለማድረግ እድል ሊሰጠው ይችላል ተብሎ ነው የሚጠበቀው። ጨዋታውን እንድትከታተሉ እንጋብዛለን። ወደ ሌላኛው አስራ አንድ ሰዓት ላይ ወደሚጀምረው ጨዋታ ስንሄድ ማንቸስተር ዩናይትድን ነው የምናገኘው። ማንቸስተር ዩናይትድ ከሰንደርላንድ ጋር የሚያደርገው ጨዋታ እጅግ እጅግ በጣም በታላቅ ጉጉት የሚጠበቅ ጨዋታ ነው። ይህንን የማንቸስተር ዩናይትድን ጨዋታ በተመለከተ ከጋዜጠኞች ጋር ቆይታ አድርጎ የነበረው ሩበን አሞሪም የተናገረ የሚያስተምራቸው ነገሮች አሉ። ለእኔ በጣም በጣም በጣም ክሪቲካል የሆኑ ወሳኝ የሆኑ ነገሮችን አስተያየት ሰጥቶባቸዋል ባይነኝ ምክንያቱም የመጀመሪያው ነገር የማንቸስተር ዩናይትድ መልበሻ ቤት ላይ ያለው ስሜት ምንድን ነው ብለን በተደጋጋሚ ጥያቄዎችን ስናነሳ፣ ሀሳቦችን ስናንሸራሽር እንደነበረ ሁላችንም እናስታውሳለን። በእርግጥ የማንቸስተር ዩናይትድ ደጋፊዎች በሩበን አሞሪም ላይ ተስፋ ቆርጠዋል። ይሄ እሱ የሚከተለው የጨዋታ ስልት እንደማያዋጣቸው ማመን ጀምረዋል። ወይ እንደዛ አይነት ስሜት የማንቸስተር ዩናይትድ ተጫዋቾች ዘንድ የተፈጠረ እንደሆነ ያለምንም ጥርጥር ነገሮች የበለጠ አስቸጋሪ ይሆናሉ። ምክንያቱም ተጫዋቾቹ በማያምኑበት ሀሳብ ድል ለማድረግ በማያምኑበት ሀሳብ ለማሸነፍ ነው ወደ ሜዳ የሚገቡት ማለት ነው። ይሄ ነገሩን የበለጠ አስቸጋሪ ፈታኝ ያደርገዋል። ለዚህ ምንም ምንም ጥርጥር የለውም። አሁን እሱ የሚናገረው ነገር ምንድን ነው? አሁን እናንተ በተደጋጋሚ ይላቸዋል ጋዜጠኞችን፣ ስለ ጨዋታው ሲስተም ስለ ጨዋታው ሀሳብ ሲስተሙ ለማንቸስተር ዩናይትድ እንዳልሰራ ማንቸስተር ዩናይትድ እየተሸነፈ ወይም ነጥብ እየጣለ ያለው የሜዳ ላይ እንቅስቃሴውም እንደሚፈለገውና እንደሚጠበቀው አልሆን ያለው በሲስተሙ ችግርና ምክንያት እንደሆነ እንደምታስቡ በተደጋጋሚ ትናገራላችሁ። እኔ ለእናንተ ሀሳብ ግድ የለኝም አለ ለእናንተ ሀሳብ የፈለጋችሁትን መኑ ያመናችሁትን ተናገሩ፣ ያመናችሁትን በተመለከተ አስተያየቶቻችሁን መስጠት ትችላላችሁ። ለእሱ ብዙ ግድ የለኝም ነው የሚለው ነገር። ግን እናንተ የምትናገሩትን ነገር ተጫዋቾቼ መስማት መጀመራቸውን ማመን አለብኝ። ሰምተዋል፣ አምነዋችኋል። ሲስተሙ እንደማይሰራ በተደጋጋሚ የምትናገሩትን ነገር እንደ እውነት ተቀብለውታል አለ። ስለዚህ ለኔ ይሄ የሚያሳየኝ ነገር በማንቸስተር ዩናይትድ መልበሻ ቤት ውስጥ የአሞሪምን የጨዋታ ሲስተም በተመለከተ ተጫዋቾቹ ዘንድ የተፈጠረውን የእምነት መሸርሸር በደንብ አድርጎ ያሳያል። ይሄንን አምነን መናገር የምንገደድ ይመስለኛል። ምክንያቱም አሁን እሱ የተናገረው ተጫዋቾቹ አምነዋችኋል የሚለውን ነገር ነው እንቅጫን የተናገረው ስለዚህ ተጫዋቾቹ ሚዲያው የሚናገረውን ነገር የሚያምኑ ከሆነና ማንቸስተር ዩናይትድ እየተሸነፈ ሜዳ ላይ እየተቸገረ ያለው ሲስተሙን መነሻ ያደረገ ችግር ያመጣው ነው ብለው ከተቀበሉ፣ በቃ ከዚህ በላይ ምንም ነገር የለም። ስለዚህ እናንተን ለማሳመን አልሰራም፣ እናንተ የፈለጋችሁትን እመኑ አላችሁ። ተጫዋቾቼን ግን ለማሳመን የምችለውን ነገር በሙሉ አደርጋለሁ ነው። ስለዚህ አንዱን ነገር አሞሪም ክሊር አርጎልናል፣ የተጫዋቾቹ እምነት እየጎደለ መምጣቱን። ሁለተኛው አሞሪም የተናገረው ነገር ምንድን ነው ያልን እንደሆነ ሰር ጂም ራትክሊፍ በአንተ ላይ እምነት እንዳላቸው በተለይ ከብሬንትፎርዱም ጨዋታ በኋላ ያንን ስሜታቸውን አንጸባርቀውልሃል ይባላል። ነገር ግን እኚህ ሰውዬ ምን ያህል በአንተ እያመኑ የሚቀጥሉ ይመስልሃል የሚል ጥያቄ ተነስቶለት ነበር። ለእኔ ይህም በጣም ክሪቲካል የሆነ ነገር ነው። በእኔ እምነት ደግሞ አሞሪምን በጣም ትክክለኛ የሚባል መልስ የመለሰ ይመስለኛል። ማንቸስተር ዩናይትድ በጣም ትልቅ ክለብ ነው። ማንቸስተር ዩናይትድ ሁለት ባለቤቶች ያሉት ክለብ ነው። ማንቸስተር ዩናይትድ ትልልቅ ስፖንሰሮች ያሉት ክለብ ነው። እነዚህ ሁሉ ነገሮች የማንቸስተር ዩናይትድ ውጤት በተበላሸ ቁጥር ጫናውን እያበረቱት እያበረቱት፣ የእነዚህ ሁሉ ፍላጎቶች እየተጎዱ እየተጎዱ ስለሚመጡ ሰውዬው የሆነ ቦታ የእምነት መሸርሸር፣ ትግስት ማጣት፣ ተስፋ መቁረጥ እናም ውሳኔ መወሰን ሊኖራቸው ይችላል አለ። ይሄም በጣም ትክክለኛ አመላለስ ይመስለኛል። የሩበና ማንቸስተር ዩናይትድ እየተሸነፈ በሄደ ቁጥር ስፖንሰሮቹ መነጫነጫቸው አይቀርም። የማንቸስተር ዩናይትድ ብቸኛ ባለቤት አደለም ሰርጅምራት ክሊፍ የቱንም ያህል ቢወዱት የግሌዘር ቤተሰቦች የዩናይትድ ደጋፊዎች፣ ኢቨንት ተጫዋቾቹ ሀሳብ ማንሳታቸው አይቀርም። ስለዚህ እነዚህ እነዚህ ሁሉ ነገሮች ተደማምረው ሰር ጂም ራትክሊፍ ፋይናሊ እንዲወስኑ ሊያደርጋቸው ይችላል የሚለውን አምኖ ይቀበላል። ግን ለዚህ ግድ የለኝም። ምን ያለ በቃ ምንም አይነት የእውነት ለመናገር ለደቂቃ ስራዬን አጣይ ሆኖ አባረሪ ሆኖ ማንቸስተር ዩናይትድ ከዛሬ ነገ አባረረኝ ብዬ የማጠፋው ምንም አይነት ስሜት የለኝም። እኔ ዋናው ነገር ማንቸስተር ዩናይትድ በተሸነፈ ቁጥር ስለመሸነፉ የማንቸስተር ዩናይትድን መሸነፍ ስለማቆም ማንቸስተር ዩናይትድ እና ደጋፊዎቹ ከዚህ በላይ ሽንፈት ውጤትን ማስመዝገብ ስለሌለባቸው እያልኩት ጨነቅ ይሆናል እንጂ፣ ስራ ከማጣት ጋር በተያዘ ለደቂቃም ራሴን አስጨንቄው ራሴን ሀሳቡ እስከትቸው አላቅም። ምክንያቱ ቢል ምናምን የምንለው ነገር ምንም የሚያሳስበኝ ነገር የለም። ማንቸስተር ዩናይትድ የወሰነለት ይሄንን ውሳኔ ተቀብሎ ለመሄድ ምንም ችግር የለብኝም። በራስህ ሪዛይን ታደርጋለሁ የተብሎ ተብሎ ሲጠየቅ፣ በፍጹም አላደርገውም አለ። ይሄ ውሳኔ መምጣት የሚችለውም የሚገባውም ከቦርዱ ብቻ ነው። የማንቸስተር ዩናይትድ ቦርድ እዚህ ጋር ይበቃናል ካለ፣ እሱን ተቀብሎ ለመሄድ ችግር የለብኝም። ከስራ ማጣት ጋር ራሴን እያስጨነኩት አይደለም። እየተጨነኩ ያለሁበት ብቸኛው ነገር ውጤታማ እንዴት ልሁን ማንቸስተር ዩናይትድን ወደ አሸናፊነት እንዴት ልመልስ የሚለው ጉዳይ ላይ ብቻ ነው የሚል አስተያየቱን ሰጥቷል። ስራ ማጣት አያሳስበኝም እያለ ነው ሩበን አሞሪም። ከዚሁ ሌላ በተያዘ የማንቸስተር ዩናይትድን ደጋፊዎች እስካሁን ድረስ እየደገፉ ነው ተብሏል። በነገራችን ላይ እዚህም ጋር አሁን እውነት ለመናገር የማንቸስተር ዩናይትድ አሰልጣኝ ሆኜ ውጤት የተበላሸብኝን ያህል በፖርቹጋል ሊግ ውጤት ተበላሽቶብኝ ቢሆን ከሆነ ክለብ ጋር እየሰራው መንገድ ላይ የዛ ክለብ ደጋፊዎች፣ ማንቸስተር ዩናይትድ ደጋፊዎች የሚሰጡኝን አይነት ሰላም የሚሰጡኝን አይነት ድጋፍ ይሰጡኛል ብዬ አላስብም ብሏል። እሱ የተለየ ነው። በጣም ትሁቶች ናቸው። አግሬሲቭ አደሉም፣ ቁጡ አደሉም። ቡድናችንን እንዲህ ረክ ብሎ የሚገነፍል የሚቆጣ፣ የተለየ አግሬሲቭ ሆኖ የሚያናግረኝ ሰው የለም። በትህትና በማክበር በማቀፍ በተለየ ትህትና ነው የሚያናግሩኛል እና የድጋፍ ስሜታቸውን አያለዋል ለዚህ ይመስለኛል እኔም ቤተሰቦችም የእንግሊዝ ህይወት ተመችቶናል። ቁጣ የለም። ስብህናህን የሚነካ ነገር የለም። ደጋፊዎቹ ደጅም እንኳን ሲያገኙ የሚያሳዩ ነገር በጣም በጎ ነው። ሊቆጡ ሲገባቸው አግሬሲቭ ሊሆኑ ሲገባቸው፣ እንደዚ አይነት ስሜትን አይቼባቸው አላቅም የሚል አስተያየትን ሰጥቷል። ይሄ የሩበን ሀሳብ አሞሪም ሀሳብ ነው። የማንቸስተር ዩናይትድ የቀድሞ ተጫዋቾች ለሚናገሩት ነገርም እንደዚሁ መረጃውን ሰምቻለሁ። ሩኒ ያለውን ጋሪ ኔቪል የተናገሩትን ነገር በሙሉ ሰምቻለሁ አያምርብኝም አለ። አሁን ለእነሱ ለማስረዳት እየተሸነፍኩ አያምርብኝም በቃሩን የሚለውን ነገር ሰማለው፣ ሰምቶ ከመቀበል ውጭ ምንም አማራጭ የለኝም። ጋሪ ኔቪል የሚለውን ሰማለው፣ ሰምቶ ከመቀበል ውጭ ምንም አይነት ነገር የለኝም። ምክንያቱም እየተሸነፍኩ ነው። ምክንያቱም ማንቸስተር ዩናይትድ ካላሸነፈ በስተቀረ በምንም አይነት ማብራሪያ እነዚህን ሰዎች ላሳምናቸው አልችልም። ስለዚህ እየተሸነፍኩ ስለሆነ አሁን እነሱ የሚሉት ነገር የበለጠ ጉልበት ሊያገኝ ይችላል። ይሄም ደግሞ አይገርመኝ የሚል አስተያየትን ሰጥተዋል። መጨረሻ ላይ ግን ለማንቸስተር ዩናይትድ ደጋፊዎች እንዲያምኑብህ መልእክት ማስተላለፍ ትችላለህ ወይ? ይሄ በጣም ቆንጆ ጥያቄ ይመስለኛል። እንዲያምኑብህ ማድረግ ትችላለህ ወይ ሲለው ኖወ ያለ ከዚህ በኋላ እንዲያምኑብኝ ምንም አይነት ምንም አይነት ንግግር ማብራሪያ አልሰጥም የሚል አስተያየትን ሰጥቷል። ለማንቸስተር ዩናይትድ ደጋፊዎች ማረጋገጫ ስጣቸው ነበረ ጥያቄው። እና ኢስ ኖ ዘ ታይም ቱ ሰይ አሁን የምንናገርበት በንግግር ግደላችሁ፣ መመኖኝ ግደላችሁም፣ ታገሱኝ ምናምን የምንልበት አይደለም። ኢት ኢስ ታይም ቱ ሾው ያንን አድርገን የምናሳይበት ነው። በቃ ያለፈውን የውድድር ዓመት ጨዋታዎች፣ የተሸነፍንባቸውን ጨዋታዎች በሙሉ አይቻለሁ። ስለዚህ የተለየ ነገር ካላደረግኩ በስተቀረ የማንቸስተር ዩናይትድን ደጋፊዎች አመኔታ ለማግኘት በምሰጣቸው ማብራሪያ እንዲሆን አልፈልግም ምንም የምለው ነገር በዚህ ሰዓት የለኝም። የሚችለውን በሙሉ አድርጌ ግን አሳያቸዋለሁ የሚል አስተያየትን ሰጥቷል። በእኔ እምነት ያው በሌላ መንገድ ታገሱ እያለ ማረጋገጫ እየሰጠ ነው። ነገር ግን ከቃል ይልቅ አሁን የተግባር ጊዜ ነው የሚለውን አስተያየት ሰጥቷል። በነገራችን ላይ የማንቸስተር ዩናይትድ ውሳኔ ይሆናል ተብሎ የሚጠበቀው በሚድ ሲዝን ወቅት ምናልባት መቼ እንደሆነ ባይታወቅም፣ ማንቸስተር ዩናይትድ ከአውሮፓ የውድድር መድረክ ውጭ በመሆኑ ሰማንያ ሚሊዮን እስከ አንድ መቶ ሚሊዮን ፓውንድ አካባቢ ገቢ አጥቷል። ይህንን ገቢ ለማካካስ ማንቸስተር ዩናይትድ በሚድ ሲዝን ላይ ምንም አይነት የዩሮፒያን ኮሚትመንት ስለሌለበት የወዳጅነት ጨዋታዎችን ሊያደርግ ይችላል። እንደሱ ሁሉ ከአውሮፓ የውድድር መድረክ ውጭ የሆኑት ኤሲ ሚላን እንደዚሁም ደግሞ አርቢ ላይፕሲጅ ከዛ ተጨማሪ ደግሞ ሲቪያ እነዚህ እነዚህ አይነት ክለቦች ጋር በሆነ ሀገር ምናልባት በዱባይ ሊሆን ይችላል ወይ በካታር ሊሆን ይችላል ወይ በሳዑዲ አረቢያ የወዳጅነት ጨዋታዎች ሊደረጉ ይችላሉ። ይሄንን አሞሪም እንደማይቃወመው አብሮ አያይዞ በጋዜጣዊ መግለጫ ወቅት ተናግሯል። ግን ምንም ተባለ ምን ዛሬ በኦልድ ትራፎርድ አሁን ከጥቂት ሰዓታት በኋላ የሚደረገው የዩናይትድ እና የሰንደርላንድ ጨዋታ አሞሪምን የሚያቆይ ወይም አሞሪምን ከማንቸስተር ዩናይትድ እንዲለቅ የሚያደርገው ጨዋታ ሊሆን ይችላል ነው ጋዜጠኞቹ። ሰር ጂም ራትክሊፍ ይህንን የዛሬውን ጨዋታ እንደ መጨረሻ መነሻ ሊያደርጉት የሚችሉበት እድል ሰፊ ነው ይላሉ። ጨዋታው እንዲስማማችሁ አይታችሁ የምትዝናኑበት እንዲሆንላችሁ እንመኛለን። ደግሞ ጨዋታዎቹ ካለቁ በኋላ ዳግም ተመልሰን የምናገኛችሁ ይሆናል። ሸገር ስፖርት ዊዛ በበግደይ እየተባለውን ይህንን የእኛን የዩቱብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።